በእርግጠኝነት ማለዳ ላይ ቀን ላይ ያለው ሰው ሳይመሽ የሞት እንደሆነ ከጀነት ሰዎች ይሆናል፣ ምሽት ላይ ብሎት ሳይነጋ የሞት እንደሆነም ከጀነት ሰዎች ይሆናል ብለዋል። ዘውተር ማለዳና ምሽት ላይ ትርጉሙን እያስተነተነን ውስጡ ላይ ባለው ነገር እያመነን ልንለው ልናደርገው የሚገባ ዚክርና ዱሃን ውስጡ ላይ ተውበት ለአላህ መተናነስ ራስን ዝቅ ማድረግ የታከለበት ዱዓና ዚክር ከመሆኑ አንጻርም የእስትግፋሮች ሁሉ አለቃ ተብሏል። የሰው ልጅ በተለያየ መልኩ አላህን ተባረክ ወተዓላ ምሕረት ሊጠይቅ ይችላል። የትኛውም ቋንቋ የትኛውም ቃል አላህን ምሕረት ከጠየቀን ይቅርታ ከጠየቀን አላህ መሓሪ እንደሆነ ይቅር እንደሚል ነግሮናል። ነገር ግን የተሻለ የሆነ አገላለጽና ቃል እንዳለውም ነቢዩ አለህ ሰላቱ ወሰላም ተናግረዋል ከሰዎች ብዙ ጊዜ አለቃ የሚባለው ከሌሎች የሚሻልበት ራሱን የቻለ መለያ ሲኖረው ነው እገሌ የሰዎች አለቃ ነው የሚባለው በእውቀት በደረጃ በአንዳንድ ባህሪዎች የተሻለ ሆኖ ሲገኝ ነው ይህ ዚክርና ዱዓም ከሌሎች የእስትግፋር ቃላቶች ይልቅ የተሻለና በላጭ የሆነበት ምክንያት አላህን ተባረከ ወተዓላ ማወደስ የሱን ብቸኛ ፈጣሪነት እንደዚሁ ደግሞ እውነተኛ ብቸኛ አምላክነት የምንገልጽበት የኛን ደግሞ አቋማችን ላይ በሱ ማመናችን ላይ መጽናታችንን በሱ አለማጋራታችንን እንደዚሁ እንደዚህ ደግሞ ብዙ ጥፋቶችን ልናጠፋ እንደምንችል ማመናችንና ሁሌም ላጠፋ ነው ጥፋት ይቅርታ እንደምንጠይቀው ጸጋውን እንደማናስተባበል የምንገልጽበት ዱዓና ዚክር ስለሆነ

ከጀነት ሰዎች ይሆናል። ምሽት ላይ ብሎት ሳይነጋ አይሞት እንደሆነም ከጀነት ሰዎች ይሆናል ብለዋል። ዘውተር ማለዳና ምሽት ላይ ትርጉሙን እያስተነተነን ውስጡ ላይ ባለው ነገር እያመነን ልንለው ልናደርገው የሚገባ ዚክርና ዱዓን ውስጡ ላይ ተውበት፣ ለአላህ መተናነስ፣ ራስን ዝቅ ማድረግ የታከለበት ዱዓና ዚክር ከመሆኑ አንጻርም የኢስቲግፋሮች ሁሉ አለቃ ተብሏል። የሰው ልጅ በተለያየ መልኩ አላህን ተባረከ ወተዓላ ምሕረት ሊጠይቅ ይችላል። የትኛውም ቋንቋ የትኛውም ቃል አላህን ምሕረት ከጠየቅን ይቅርታ ከጠየቅን አላህ መሐሪ እንደሆነ ይቅር እንደሚል ነግሮናል። ነገር ግን የተሻለ የሆነ አገላለጽና ቃል እንዳለውም ነቢዩ ዓለይሂ ሰላቱ ወሰላም ተናግረዋል። ከሰዎች ብዙ ጊዜ አለቃ የሚባለው ከሌሎች የሚሻልበት ራሱን የቻለ መለያ ሲኖረው ነው። እገሌ የሰዎች አለቃ ነው የሚባለው በእውቀት በደረጃ በአንዳንድ ባህሪዎች የተሻለ ሆኖ ሲገኘ ነው። ይህ ዚክርና ዱዓም ከሌሎች የእስትግፋር ቃላቶች ይልቅ የተሻለና ባላጭ የሆነበት ምክንያት አላህን ተባረከ ወተዓላ ማወደስ የሱን ብቸኛ ፈጣሪነት እንደዚሁ ደግሞ እውነተኛ ብቸኛ አምላክነት ምንገልጽበት የእኛን ደግሞ አቋማችን ላይ በሱ ማመናችን ላይ መጽናታችንን በሱ አለማጋራታችንን እንደዚሁ ደግሞ ብዙ ጥፋቶችን ልናጠፋ እንደምንችል ማመናችንና ሁሌም ላጠፋነው ጥፋት ይቅርታ እንደምንጠይቀው ጸጋውን እንደማናስተባበል የምንገልጽበት ዱዓና ዚክር ስለሆነ ዱዓ የተሻለ የሚሆነውም በዚህ መልኩ ስናደርገውን የአላህም ሙሉነት ስንገልጽ። በልባችን ስናውቅ የእኛን ደካማነት አምነን ስንቀበል እየለመንነው እየጠየቅነው ያለው ጌታ አላህ ተባረከ ወተዓላ የፈለገውን ማድረግ የሚችል ሲያደርግም እንደቆየ ወደፊትም እንደሚያደርግ ስናምን የዱዓው በር ይከፈታል። ዱዓ ሲደረግ ራስን ዝቅ ማድረግ፣ በስጋትና በተስፋ መሃል መሆን፣ ተወሱል ማድረግ፣ ዱዓችን መቅቦል እንዲሆን የሚያደርጉ ነገሮችን መጠቀም የፈለግነውን ነገር እንድናገኝ ዱዓው ስኬታማ እንዲሆን ያደርጋል።

ይህ አላህ ተባረከ ወተዓላ በአድራጊነቱ በፈጣሪነቱ ብቸኛ እንደሆነ እንደዚሁ ደግሞ በአምላክነቱም በኡሉሂያውም ብቸኛ እንደሆነ ማመናችንን ምንገልጽበት ነው። አንተ ረቢ አንተ የኔ ፈጣሪ ነህ ተንከባካቤ ነህ። ያላንተ ያላንተ የፈጠረኝ የለም ያላንተ ሚንከባከበኝ የሚጠብቀኝ ለመኖር የሚያስፈልገኝን ነገር በሙሉ የሚያሟላልኝ የለም ማለት ነው። ይህ በተውሂድ ሩቡቢያ ማመናችንን ምንገልጽበት ነው። ለዚህም ነው ኸለቅተኒ የምንለው የፈጠርከኝ ያስገኘኝ አንተ ነህ። ካንተ ውጪ አንዲትም ነፍስ ያላትን ነገር መፍጠር የሚችል ማንም የለም። በመሆኑ ወአነ ዐብዱክ ላኢላሃ ኢላ አንት ካንተ በቀር እውነተኛ አምላክ የለም። ወአነ ዐብዱክ እኔ አንተ ባሪያህ ነኝ። ከመነሻውም ጀምሮ ባሪያህ ነኝ ቃል አለብኝ። በፍላጎቴ በምርጫዬም የማመልከው ባሪያ የምሆነው ለአንተ ብቻ ነው። ላኢላሃ ኢላ አንት ካንተ በቀር እውነተኛ አምላክ የለም ማለት ነው። ይህ ትልቁ የተውሒድ ክፍል ነው። ተውሒድ ሉሉሂያ ይባል። ከአላህ በስተቀር እውነተኛ አምላክ የለም። ከአላህ ውጭ የሚመለኩ በሙሉ መመለክ ማይገባቸው የባጥል አማልክት ናቸው። እኔ በራሴ ካንተ ውጪ ማንንም አላመልክም። ካንተ ውጪ የሚመለኩ አማልክት በሙሉም ስህተት እንደሆኑ አምናለሁ። በእነሱም እክዳለሁ ማለት ወአነ ዐላ አህዲ ከዋዕዲ ከመስተጣዕት እኔ ለአንተ የገባሁት ቃላየን ያለሁት በአንተ ላምን ላልከፍር ተዛዝህን ላከብር የከለከልከኝን ልከለከል ቃል ገብቻለሁ። ያው ቃሌ ላይ ነው ያለሁት። ነገር ግን መስተጣዕቱ በቻልኩት ያክል ሰው ነኝና ልሳሳት ትችላለሁ፣ ላጎደል ችላለሁ። አንተም ላ ዩከሊፉላሁ ነፍሰን ኢላ ውስዐሃ ብልሃል የትኛዋንም ነፍስ ካቅሟ በላይ አላህ ተባረከ ወተዓላ አያዛትም ብልሃልና ያዘዝከኝን የምታዘዘው ቃሌ ላይ የምጸናው በቻልኩት ያክል ነው እንላል ምንም እንኳ በሁሉም ነገር አላህን ለመታዘዝ የከለከለንን ለመከልከል ዝግጁ ብንሆንም ምንም አናጎድልም፣ ሙሉንን ማለት አንችልም። በራስ መደነቅም ጭምር ይሆናል። ሰውነኝና ላጠፋ እችላለሁ፣ ጉድለት ሊኖር ይችላል። ዋጅብን በአግባቡ ላልወጣ፣ የከለከልከኝ ነገሮችን ሙሉ በሙሉ ላልከለከል እችላለሁ ልንል ይገባናል። ምንም እንኳ በመሰረቱ የተከለከሉ ነገሮችን ሙሉ በሙሉ መከልከል የታዘዝነውን አቅማችን የፈቀደውን ያክል ማድረግ ግዴታ ከመሆኑ ጋር ማለት ነው። ብዙ ነገሮችን ማድረግ እየቻለን አቅሜ አይችልም ብለን ወደ ኋላ ልንል አይገባም። አላህ ተባረከ ተዓላ የማያውቀው ነገር የለም። ሲጀምርም አላህ ያዘዘን ነገሮች በሙሉ የሚቻሉ ናቸው። ነገር ግን አንዳንዴ የሚከብዱ ነገሮች ሊገጥሙ ይችላሉ። ቆሞ መስገድ ያቃተው ሰው ቁጭ ብሎ እንደሚሰግደው፣ ታሞ መጾም ያልቻለ ሰው በልቶ ሌላ ጊዜ ከፋራ እንደሚያወጣው፣ በዚህ መልኩ ከሆነ ሳንችል የቀረነው ችግር የለውም። ነገር ግን ማድረግ እየቻለን አልቻልኩም ብንል አላህ ተባረከ ተዓላ መዋሸት አንችልም። ከአላህ የሚደበቅ ነገር አይኖርም። አዑዙ ቢከ ሚን ሸር ማ ሰነዕቱ። አዑዙ ቢከ ጌታይ ሆይ ባንተ ተጠበቃለሁ ወዳንተ እሸሻለሁ አንተ ጠብቀኝ አደነኝ። ሚንሸሪ ሸር ማ ሰነዕቱ ከሰሯቸው ነገሮች ክፋታቸው የሰሯቸው ወንጀሎች እኔ ላይ ሊያስከትሉት ከሚችሉት ቅጣት ውርደት፣ አንተ ጠብቀኝ ማረኝ፣ ይቅርታ አድርግልኝ ማለት ነው እንደዚሁ ደግሞ ወደ መጥፎ ነገር ከመመለስ የተውኩትን ወንጀል ድጋሜ ከመስራት አንተ አደነኝ ማለት ነው። የሰው ልጅ ሊፈራው ሊሰጋ ከሚገባው ነገር አንዱ የሰራው ወንጀል አኺራ ላይ የሚያመጣበትን ቅጣትና ውርደትን። የሰው ልጆች ብዙ ወንጀሎችን ሰርተው ሊረሱ ይችላሉ። አላህ ዘንድ ግን አይረሳም፣ ተመዝግቦ ይቀመጣል። ለዚህም ነው ቁርአን ላይ ወበዳለሁም ሰይአቱ ማ አሚሉ ወበዳለሁም ሚነላሂ ማለም የኩኑ ያህተስቡን የተባለ የሠሩት መጥፎ ሥራ ዋጋ አላህ ዘንድ ተባረከ ወተዓላ ይፋ ሆነላቸው፣ እነሱ የረሱት አላህ ዘንድ ተመዝግቦ ጠበቃቸው የሚሉ የቁርአን አንቀጾች አሉና፣ አስቀድሞ ከወንጀል መጠንቀቅ ተሳስ ወንጀል ላይ የወደቁ እንደሆነም መቶበት ከዛ በኋላ የሠሩትን ወንጀል መዘዙን መፍራትና ደጋግሞ እስትግፋር ማድረግ ያስፈልጋል። አቡ ኡለክ ብንዕመቲከ ዓለየ፣ አንተ እኔ ላይ ያለህን ውለታ ጸጋህን አምናለሁ አመሰግንሃለሁ መቼም የዋልከልኝን ውለታ አልክድም እንላል አላህ ለኛ የዋለውን ውለታ መካድ ትልቅ የሆነ ወንጀል ነው የዋለልንን ውለታ ያደረገልንን መልካም ነገር ደጋግሞ ማስታወስ ደግሞ አላህም መስገን በማመስገናችን የምናገኘው ብዙ ጥቅም አለ አንደኛው ጸጋን የመካድና የማስተባበል ወንጀል ላይ አንወድቅም ካመሰገንን በሌላ በኩል ደግሞ ስናመሰግን አላህ ይጨምርልናል። ይጨመርልናል ጌታዬ ሆይ ብዙ ጸጋዎችን ኒዕማዎችን ሰተህኛል፣ ከብዙ ፍጥረታቶችህም አስበልጠህኛል ልንል ይገባናል። አንዳንድ የጎደሉን ነገሮችን እያሰበን አላህ የሰጠንን በርካታ ጸጋዎችና ኒዕማዎችን ልንረሳ ይገባምና ዘውትር ማለዳና ምሽት ላይ አቡ ኡለከ በኒዕመቲካ አለየ እንላል። ማየት መቻል ትልቅ ጸጋ፣ መስማት መቻል ትልቅ ጸጋ፣ መናገር ሐሳብን መግለጽ መቻል ትልቅ ጸጋ፣ እጅ እግር መታደል ትልቅ ጸጋ ጤነኛ የሆነ ልብ፣ ኩላሊት፣ ሌሎችን ወይ ሰውነት ክፍሎችን መታደል በምንም ሊከፈል የማይቻል ውለታው፣ በምንም ሊመለስ ሊከፈል የማይቻል ጸጋ ነውና በዚህ አላህን ልናመሰግነው ይገባል። ከሁሉም የበለጠ ደግሞ ከኩፍርና ከሽርክ አድኖ ጠብቆን እስላም ላይ ተውሂድ ላይ እንድንሆን ማድረጉ፣ የነቢይ ተከታይ እንድንሆን ማድረጉ የጸጋዎች ሁሉ ጸጋ ነው قل بفضل الله وبرحمته فبذلك فليفرحوا ህወ ኸይሮም ሚማ የጅማዑን እንዳል። ስለዚህ ብዙ ኒዕማና ጸጋ ሰተኸኛል። ይሄን ጸጋህን ኒዕማህን አምናለሁ፣ አልክደም፣ አመሰግናለሁ። ወአቡ ኡብደንቢ አንተ ይህን ሁሉ ጸጋ እይ ሰተኸኝ፣ እኔ ጥፋት አጠፋለሁ፣ ወንጀለኛ ነኝ፣ ወንጀለኝነቴንም አምናለሁ፣ ማርኝ፣ ይቅርታ አድርግልኝ። መደረግ የሌለበትን ያደረግኩት፣ ያንተ ጸጋ ስጦታህ ወደ እኔ እየወረደ እየጎረፈ እኔ ደግሞ ወንጀሌ ወደ አንተ እየወጣ ነው። ወንጀለኛ መሆኔን አምናለሁ። ፈግፊር ሊ ማረኝ ይቅርታ አድርግልኝ። አላህን ማመጽ ወንጀል መስራት ትልቅ ጥፋት ነው። ወንጀለኝነትን ማመን ደግሞ ወንጀልን ማመኑ ወደ ተውበት ሲያነሳሳን፣ ይቅርታ እንድንጠይቅ ሲያደርገን፣ ያጠፋነውን ጥፋት የምንክስበትን ሌላ ኸይር ስራ ለመስራት ሲያነሳሳን፣ የወንጀሉ ጣጣና መዘዝ ይቀንሳል። ወንጀል ሲባል ብዙ ጊዜ ሰዎች የሚያስቡት መስረቅ፣ መዋሸት፣ የሰው ነፍስ ማጥፋትን ብቻ ነው። ወንጀል አይነቱ ብዙ ነው። ራሳቸውን ንጹሕ አድርገው የሚያዩ የሚያስቡ ሰዎች ይኖራሉ ሌሎች ላይ ሌሎች ዘንድ ከሚያዩት ወንጀል አንፃር፣ ሰው ሆኖ ማይሳሳት ወንጀል ማይፈጽም አይኖርም። ኩሉ በኒ አደም ኸጧእ እንዳሉት ነቢዩ ሰላቱ ወሰላም፣ ሁሉም የሰው ልጅ ይሳሳታል እንዳሉት፣ ከተሳሳቾች ሁሉ በላጭ ሰው ጥሩ ሰው ማለት ስህተቱን ሲያውቅ ፈጥኖ የሚመለስ ነው፣ የሚቶብስ ሰው ነው ብለዋል። የወንጀል አይነቶች ብዙ ናቸው በማድረግ የሚፈጸም ወንጀል አለ፣ አላህ የከለከላቸው ነገሮችን በመዳፈር። በመተውና ባለማድረግ የሚሰራ ወንጀል አለ፣ አላህ ግዴታ ያደረጋቸው ነገሮችን በመተው። ስለዚህ ወንጀሌን አምናለሁ ስንል ግዴታ ያረከበኝን ነገር በአግባቡ ባለመወጣት የፈጸምኩትን የጉድለት ወንጀል አሊያ ደግሞ የከለከልከኝን በመዳፈር ድንበር የማለፍን ወንጀል፣ ካጠፋሁት ጥፋት ቶሎ ያለመመለስን ወንጀል ጥፋት መሆኑን አውቄ ተውበት አድርጌ ድጋሜ ተመልሴ ወደዚያው የመግባትን ወንጀል ሁሉንም አምናለሁ እንድትመረኝም እጠይቀሃለሁ ማለት። እንደዚሁ ደግሞ ማናውቃቸው ወንጀሎች ይኖራል። የረሳናቸው ወንጀሎች ይኖራል። ትንሽ ነው ብለን የናቅነ አላህ ዘንድ ግን ከባድ የሆነ ወንጀል ይኖራል። ለዚህ ነው በየሷላቱ አተህያቱ ከቀራም በኋላ አላሁመ ግፍር ሊ ማ ቀደምቱ ወማ አኸርቱ ወማእስረርቱ ወማዕለንቱ ወማ አንተ አዕለሙ ቢሂ ሚኒ የምንለው በግልጽ የሰራሁትንም በድብቅ የሰራሁትንም እኔ የማውቀውንም የማላውቀውን፣ አንተ የምታውቀውንም ጭምር ወንጀሌን ማረኝ፣ ይቅር በለኝ እንድንል ተደንግጓል። በብዙ መልኩ ለወንጀል ልንጋለጥ እንችላለንና ሁሉንም አይነት ወንጀል አላህ እንዲመረን ዱዓ ልናደርግ ጠዋት ማታ ይሄን ዘክር ስንል ይሄን ልናስብ ይገባናል። ፈግፊር ሊ አላህ ሆይ ሁሉንም ወንጀሌን ማረኝ። ረህመተህ ሰፊ ነው። ይቅር ባይነህ ይቅር ማለትን ትወዳለህ። ወንጀል ምንም ቢበዛ ከአንተ ምህረት አይበልጥም። መሠረተህ ሰፊ እንደሆነ ነግረሃል። ማረኝ፣ ከአንተ ውጭ መማር የሚችልም የለም። ፍፍር ሊ ወይነሁ ላ የፍር ዝኑ በይል አን ከአንተ ውጭ ወንጀል መማር የሚችል የወንጀልን መዘዝ ማስቀረት የሚችል ማንም የለም። ይህም ትልቅ የሆነ እያንዳንዱ ምእምን ልብስ ሊጸና የሚገባው ጉዳይ ነው። ከአላህ ውጭ ወንጀል መማር የሚችል ማንም የለም። ነቢዩ ወንጀል መማር አይችሉም። ወልዮች ሳሊሖች ወንጀል መማር አይችሉም። ወላጆቻችን ወንጀላችን ተምሮ ጀነት እንድንገባ ማድረግ አይችሉም። ስልጣኑ የላቸው አላህ ብቻ ነው ወንጀል የሚመራው። ነዓም ነቢዮች ሷሊሆች አላህ ፈቅዶ መስፈርቱ ተሟልቶ ሸፋሃ አድርገው ወንጀላችን እንዲማር ሰበብ ሊሆን ይችላል ሰበብ ሊሆኑ ይችሉ ይሆናል። ወላጆች ለኛ በሚያደርጉት ዱዓ በሚያደርጉት እስትግፋር ሰበብ ሊሆኑ ይችላል። ነገር ግን ይህን ሁሉ ተቀብሎ ወንጀልን የመማር ወይም ያለመማሩ ስልጣን ግን ያለው አላህ ጋር ተባረከ ተዓላ ብቻ ነው የግፊሩ ሊመን የሻእ ወዩአዚቡ መን የሻእ ላሁ ረሂም የፈለገውን ይመራል የፈለገውን ይቀጣል። አላህ መሀሪን አዛኝን የፈለገውን ማድረግ የሚችልም ነው ላ ላ ኩል ሸን ቀዲር። ስለዚ ወላ የፍሩ ኑ ዞሮ መግበያዬ አንተነህ አንተ ይቅር ካላልከኝና ካልማርከኝ ሊመረኝ ይቅር ሌለኝ የሚችል የለምና ራይን ሊያበላሽ የሚችለውን ወንጀል ማረኝ ክርበለኝ ወንጀሉ ላ እንዳልወድቅም ጠበቀኝ ልነድ ይገባናል። እኛ ማረኝ ሳንለው መማር የሚችል ከመሆኑ ጋር ነገር ግን ማረኝ በሉ ብሏል። ሰበቡ እንድናደርሳዞናል ታዛዥነታችንን ወንጀልን መፍራታችንን የምንገልጸው በተግባር ሊሆን ይገባል። ከፈለገ እሱ ይመረኛል ልንል አይገባም። ከወንጀሉ ልንታቅብ በሰራነው ነገር ልንጸጸት፣ ሁለተኛ ወደዛ አንመለስም ልንል፣ አላህን ማረኝ ልንለው ይገባናል። በምላሳችን ማረኝ እያለን ደግሞ በአካል ደግሞ ወንጀል ላይ ልንቆይ አይገባም። አላህ ተባረከ ወተዓላ

ሰዎች ናቸው ጀነት የተዘጋጅችላቸው አላህን የሚፈሩ ሰዎች ማለት ወመን የግፊሩ ዙኑበ ኢለላህ ከአላህ ውጪ ወንጀል መማር የሚችል ማን አለ ማንም የለም ብሏል ስለዚህ ከወንጀል ድርጊት መታቀብ ራሰን እንደበደሉ አውቆ መጸጸት ከዚያ በኋላ ምህረትን መጠየቅ ያስፈልጋል በዚህ መልኩ መስፈርቶን አሟልቶ ማረኝ ያለን ሰው አላህ ይመራል እስተግፊሩኒ አግፊር ለኩም ብሏል ማረኝ በሉኝ እመራችኋለሁ ብሏል ከዚያም ነቢዩ ሰላም?። ይህን ዱዓ ጠዋትና ማታ ያለ ሰው የሚያገኘውን ትሩፋትና ሽልማት ሲናገሩ من قالها من النهار موقنا بها فمات من يومه قبل أن يمسي فهو من أهل الجنة ይህን ዘከር ይህን ዱዓ እርግጠኛ ሆኖ ውሱ ላይ የተባለው የተነገረው ነገርም حق ነው እውነት ነው ብሎ ተቀብሎ የቀኑ ጅምር ላይ ማለዳ ላይ ያለው ሰው ሳይመሽ ቢሞት የጀነት ይሆናል። እንደዚሁ ደግሞ እርግጠኛ ሆኖ حق ነው ብሎ አምኖ ምሽት ላይ ያለው ሰው ሳይነጋ ሞት እንደሆነ የጀነት ይሆናል ብላ ለዚህ ዱዓና ዝክር ትልቅ ሽልማት የተሰጠው ለምንድነው ያለን እንደሆነ ይህን ዝክርና ዱዓ በአግባቡ ጠብቁ ያለ ሰው ቀኑንና ምሽቱን የሚጀምረው በተውሂድ ስለሆነ አላህ ተባረከ ወተዓላ ብቸኛ ፈጣሪ እንደሆነ፣ መመለክ ያለበት እውነተኛ አምላክ እሱ ብቻ እንደሆነ፣ ጸጋዎች በሙሉ የተገኙት ከእሱ እንደሆነ፣ እኛ ደግሞ ጥፋተኛ እንደሆነን፣ ምህረት እንደምንጠይቀው ይቅርታ እንደምንጠይቀው ጠይቀው ቀን ከሌሊት የምንደጋገመበት የምንገልጽበት ዱዓና ዚክር ስለሆነ ለአላህ ራሳችን ዝቅ የምናደርግበት እሱን ከፍ የምናደርግበት እናደርግበት ዱዓ ነው። ስለዚህ ጠዋት ይሄን ዚክር ባግባቡ ብሎ ምሽት ላይ የሞተ ሰው ጀነት ይገባል ብላ፣ ምሽት ላይ ብሎ ደግሞ ሳይነጋ የሞተ የጀነት ይሆናል ብላ፣ ጀነት ለመግባት መሟላት ያለባቸው መስፈርቶች ከተማሉ አሉ። ጀነት እንዳንገባ የሚከለክሉ ነገሮችን ከራቀን ማለት ነው። ብዙ ይሄን ያደረገ ጀነት ይገባል፣ ይሄን ያለ ጀነት ይገባል የተባለላቸው ቃላቶች፣ ድርጊቶች አሉ። እንዳንገባ የሚከለከል ነገር መኖር የለበትም እኛጋ። ጀነት እንድንገባ የተቀመጡ መስፈርቶች መሟላት አለባቸው። ሙእሚን ሙስሊም መሆን አለበት። በአላህ የማያሻርክ መሆን አለበት። እንደዚሁ ደግሞ ጀነት መግባት ሁለት አይነት ደረጃ አለው። ያለ ምንም መንገላታትና ቅጣት ቀጥታ ጀነት መግባት አለ። ሌላ ደግሞ ያጠፏቸው ጥፋቶች ካሉ፣ በዛ ጥፋት ተቀጥቶ ከተወሰነ ጊዜ በኋላ ጀነት መግባት አለ። ብዙ ጊዜ ይህን ያደረገ ጀነት ይገባል የሚባለው ሙስሊም ሁሉ ይገባ የለም ወይ? ይሄን እንኳ ባይል የሚል ጥያቄ ሊያስነሳ ይችላል። ሌሎች መስፈርቶችን ካሟላ እንዲህ አይነቱን ጀነት ይገባል የተባለለትን ኢባዳ ከተገበረ ቀጥታ ጀነት ይገባል፣ እንደሌሎች ሳይንገላታ እንደማለትም። ሀላ ታ ለም። ለዛሬ በዚህ እናበቃለን። ሰይዱ ልስትግፋርን የእስትግፋሮች አለቃን ትርፋት በማወቅ ውስጡ ላይ ያለውን ማዕና ትርጉም በመረዳትና በማስተንተን ልባችን ሀሳባችን ሰብስበን ወደ አላህ እንዲዞር አድርገን በአግባቡ ልንለው ፈዲላውን ትሩፋቱንም ልናስብና ለንጓጓለት ይገባናል። አላህ ተባረከ ተዓላ ለይተገን ሱን ከሚያስታውሱ ኸይርን ካገረላቸው ከሸር ከተበቃቸው ባሮቹ ያድርገን። ሰላም አለይኩም ወራህመቱላህ።